ምድረከብድ አቡዬ ምን ተፈጠረ? ማንም ያልጠበቀው ክስተት ኦሮሞ ሆኖ ኦርቶዶክስ የለም ተባለ። ለነፍሴ ዋጋ እግሬ ነች። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይህ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩት፣ በሉ እግዚአብሔር ስም እንጠይቃለን። ሰብስክራይብ እያደረጋችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ የዶል መክሳብ እየጨራችሁ ታበረታቱን። በድጋሚ በሉ እግዚአብሔር ስም እንጠየቀን። እንግዲህ ወቅታዊና አዳዲስ መረጃ ዛሬ የሚዘንላችሁ መተናል ማለት ነው። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ኮመንት ስቲ እየገባችሁ የነዚህ የጻዲቅ ስም ጻፍ ውስ። መቶ ዓመት በዝቋላ ገዳም ላይ የጸለዩት አቡነ ገብረ መንፈስ ቅዱስ አቡዬ አቡዬ አቡዬ አቡዬ እያላችሁ ኮመንቱን ብታጨናንቁት ከወዲሁ በእግዚአብሔር ስም ጥሬን አስተላለፋለሁ ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንግባ። ገባሬ መንክራት በገድሉ ያወቅነው የእ አምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ፀይ ፀሐይ ለምድራችን ፀሐይ በግሉ ያበራል እስከ ጥልቁ ከላይ የመላእክት ወዳጅ የመላእክት ወዳጅ ገብረ ሕይወት ሰማይ ገባሬ መንክራት በገድሉ ያወቅነው የእግሮቹ ትቢያ አራዊ ቪዲዮን እንግዲህ እንደተመለከታች ነው። ዝማሬ መላእክትን ያሰማልን ልህታችን። እንግዲህ ቪዲዮዋችንን በዝማሬ ጀምረናል ማለት ነው። እግዚአብሔር አምላካችን ይቀበልን ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ ቪዲዮ ስናልፍ እንግዲህ አቡነ ገብረ መንፈስ ቅዱስን ጠርተን እንግዲህ ዝቋላ ገዳምን እንደዚሁ ምድረከብድን እነሲ ጊት ያቦ መርሳት ከባድ ነው እና አሁን ደግሞ በጣም በታላቅ ድምቀት የሚከበረው እንግዲህ ምድረከብድ አቡዬ ነውእና ነውና እስቲ ምን ተፈጠረ እንግዲህ እናቶቻችን ከወላይታ ሶዶ ድረስ መጥተው እንግዲህ በገሙኛ ሲያመሰግኑ ነበር። በጣም ደስ የሚል ነገር ነው። እስቲ እሱን ቪዲዮ ተመልክተን እንመለስ።

በድጋሚ እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ አብያተ ክብረ በዓል በሰላም አድርሳችሁ ለማለት እንፈልጋለን። እንግዲህ ማንም ያልጠበቀው ክስተት ተከስቷል። ወጣቱ ጎርፍ ሆኖ ሄዷል። እግዚአብሔር አምላኩን ዛሬም ድረስ እያመሰገነ ይገኛል ማለት ነው። እንግዲህ ወደ ቀጣዩ መረጃችን ደግሞ ስናልፍ እንግዲህ በጣም ከባድ ነገር እየተፈጸመ ይገኛል ቲክቶክ ላይ። በጣም የሚያሳፍሩ ቤተክርስቲያናችንን ከፖለቲካ ጋር ለመያያዝ ለማያያዝ ብዙ ጥረቶች እየተደረጉ እንደሆነ በቪዲዮ እየተመለከትን እንገኛለን። እንግዲህ የኦሮሞ ኦርቶዶክስ የለም እየተባለ እንግዲህ አብዛኛው ሶሻል ሚዲያ ላይ እየሰማ እንገኛለን። እንደ ኦሮሞ ኦርቶዶክስ ጠንካራ የለም ለማለት እፈልጋለሁ በግሌ እንደነዛ ኦሮሚያ ክልል ላይ በግብ ሲታደር ሲጨፈጨፍ የነበረው እንግዲህ የኦሮሞ ኅብረተሰብ እንደሆነ ላስታውሳችሁ እፈልጋለሁ ወዳለሁ በጅማ ቤታቸው ሲቃጠል የነበሩ እንደዚሁም ደግሞ አብረው የተሰደዱ የኦርቶዶክሶች ናቸው የኦሮሞ ኦርቶዶክሶች ናቸው ለማለት እፈልጋለሁ። እስኪ ቪዲዮዎች አሉ እነሱም ቪዲዮዎች እንመልከት። ሲጀመር ባለማተብ ኦሮሞ የለም። እኛ እስከምና ቆንድረስ ኦሮሞ ወይ ሙስሊም ወይ ዋቄ ፈታ ነው። ወዴት ወዴት ወዴት ወዴት ጀግና ባለማህተብ ያለው የት ነው ብለህ ጠይቀኝ እኔ እነግርሃለሁ። ኦሮሚያ ላይ ነው መከራ እያበዛችሁበት ችግር እያበዛችሁበት እየገደላችሁት ቤተ ክርስቲያኑን እያቃጠላችሁበት ደግሞ እየሰራ ለትውልዱ እምነቱን ማህተቡን እ ማህተቡን ለትውልዱ እያሻገረ የሚገኘው ኦሮሚያ ክልል ላይ ነው። እኔ ከጀርባ መጽሐፍ ደርድራችኋል አታነቡትም እንዴ አንባቢ ነው ለመባል ነው መጽሐፍ ከጀርባችሁ የምደረድሩት እቺን እቺንማ ሳትታለም የተፈታች ናት ከዚህ በፊት ቅበት የሚገኙ ኦርቶዶክስ ላይ ያደረሳችሁትን መከራ ታሪክም እኛም አንረሳው እቺ ልትደግሞ አትፈልጋችሁ የፖለቲካ የፖለቲካ አንድምታ ሰጣችሁት ጉዳዩን የፖለቲካ አጀንዳ አድርጋችሁት ኦሮሚያ ክልል ላይ የሚገኙ ኦርቶዶክስ ላይ እንደለመዳችሁት መከራ ልታዘንቡበት ፈልጋችሁ ነው። ይሄ ምንም ተባኖባችኋል። ኦሮሚያ ክልል ላይ አንድ ኦርቶዶክሳዊ ቢታረድ፣ ኦሮሚያ ክልል ላይ አንድ ቤተክርስቲያን ቢቃጠል፣ ኦሮሚያ ክልል ላይ አንድ ባለማዕተብ ላይ ችግር ቢደርስ እናንተ ናችሁ የምትጠየቁት። የቪዲዮ ማስረጃ እየተያዘባችሁ ነው። ነጥብ እየጣላችሁ ነው። በህግ ትጠየቃላችሁ። እናቱ ሆድ ብትገባ አታመልጥም። እውነቴን ነው። እናንተ አላማችሁ የፖለቲካ አጀንዳና የፖለቲካ ይዞታ እንዲኖረው መስመር እየጠመዘዛችሁ ነው ያላችሁት። በጭራሽ አይሆን ቅበት ላይ በቅርብ ጊዜ የዛሬ አንድ አመት ያደረሳችሁትን ታቁታላችሁ። አንተና እንትና ስሙን አልጠራው ሲጀመር ባለማተብ ኦሮሞ የለም የሚያስተምና ኮንግረስ ኦሮሞ ወይ ሙስሊሚ ወይ ዋቄ ፈጣ አረ አለን አለን አለን ንጅረ መሌ ንጅራ

ከኑጅራችስ ሞ ከንተመኑ ኢልመ ድብሮ ማርያም ኢልመ ዋቀዩ አባ ኢየሱስ ክርስቶስ ዋን ጠየፍ የኛን ህይወት የኛን መኖር ማረጋገጥ የምትችሉ የምታኖሩ እናንተ አይደላችሁም። እኛ የምናመልከው የምንሰደድለት፣ በእሳት ዋይ የምንቃጠልለት ጌታ ኢየሱስ ክርስቶስ አለን። የመኖራችን ማረጋገጫ ማን ነው ከተባለ ኢየሱስ የሚለው ስም ነው። እርሱን እያመለክን በዚህ በምድራችን በኦሮሚያ እንኖራለን፣ እንቀጥላለን እንበዛለን። ማንም ደግሞ ሊያጠፋንም አይችልም። ኦርቶዶክሳን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይህ የሆነው ባጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው፣ ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት፣ ሙስሊሙን ብቻ አይደለም ኦሮሞን ኦሮሞን በገጽታ ኦርቶዶክስ ተዋህዶ የሰደበችበት ማስረጃ አለን። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላና ሻንቅላ ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ተው። ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው፣ ባይነኝን ፕሮቴስታንቶችም። ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ። ትላንት ኢትዮጵያቹን እየደፈሩ የነበሩ አካላቶች፣ ትላንት ቤተ ክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው። እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም። እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል። ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚሁ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋህዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው። የትም አትሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም እንከባበር ያለ እንጂ ያንተ መሀል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቃኙ፣ በምዕራብ በምስራቅ፣ በሰሜን፣ በደቡብ እንድትመለከቱ እናንተን እንጋብዛችኋለን። እንደተመለከታችሁ ነው እንግዲህ አሁን የዘሩ አልበቃ ብሎም ደግሞ ወደ ሃይማኖት ሆኖ መጥቷል፣ ማለት ነው። እቺ አማኔት የሆነችውን ቅዱስ ቤተ ክርስቲያን ፖለቲካ ውስጥ ለማስገባት እንግዲህ ብዙ ነገር እየተጣረ እንደሆነ እየተመለከትን እንገኛለን ማለት ነው። እቺ ቅዱስ ቤተ ክርስቲያን ፖለቲከኛ፣ ጎጠኛ፣ ዘረኛ ያለችን እቺ ቅዱስ ቤተ ክርስቲያን አማኔት፣ ኢየሱስ ክርስቶስ በደሙ የሰራት የመሰረታት አማኔት የሆነች ቅዱስ ቤተ ክርስቲያን ለማለት ፈልጋለሁ። እንግዲህ መከፋፈል ምንም እንደማያስፈልግ በመቤቴ በቅድስት ድንግል ማርያም ስዕል ላሳሰባችሁ እወዳለሁ ኦርቶዶክስ የሆናችሁ ሴቶች ወንድሞቼ ተዋደዱ ተፋቀሩ ባላችሁበት ስለማለት እና ጥሬን ለማስተላለፍ እፈልጋለሁ ማለት ነው። እንግዲህ ወደ ቀጣዩ መረጃ ሳልፍ አባቶቻችን ያስተላለፉት መልእክት አለ እነሱን ቪዲዮ ተመልክተን እንመለስ። ሰማዕታት አሁን ያሉት መከራን እየተቀበሉ ያሉ ሰማዕትነትን እየተቀበሉ ያሉ ስለ ሃይማኖታቸው ራሳቸውን እያሳለፉ የሚሰጡ ከቀደሙት ይልቅ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 እያየ ነው። እነ ቂርቆስን እያየ ነው። እነ አናንያ፣ እነ አዛርያን እያየ ነው። እነ ቅዱስ ጊዮርጊስን እያየ ነው። መከራን ለመቀበል ለራሳቸው የማይሳሱ፣ ለሕይወታቸው የማይሳሱ፣ ለነፍሳቸው የማይሳሱ ራሳቸውን አሳልፈው በመስጠት ሰማይትነት ዘመን አይወስነው ነው የጽድቅ ሥራ በዘመን አይገደብም። ሰማይትነት፣ ጽድቅ፣ እውነተኛነት፣ የእግዚአብሔር ሰው መሆን ራስን አሳልፎ ለእግዚአብሔር መስጠት በትላንትና የተገደበ ታሪክ አይደለም። እውነት ስለ ጠፋች ሰላምም አብራ ጠፋች። ዓለም ዛሬ በሐሰት ተሞልታለሽ። ሰማይታት እነዚህ አይመለከታቸውም። ሰማይታት የተባሉት ስለ እውነት የመሰከሩ ለእውነት ብቻ የተናገሩ እና አርሴማ ስለዚህ እውነት ሲመሰክሩ ነው ራሳቸውን አሳልፈው የሰጡት። ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለች ደረሱልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሞት፣ ሃይማኖታዊ ድንፋታ ፈጥሮ ሀገሩን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባ ወደ ነፍሳችሁ፣ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባና አለው መልእክት ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተ ክርስቲያን አንዲት ብትሆንም በእያንዳንዱ መሪ መሪ አለው፣ ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው። ሁላችንም የምንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን በስሜት አንነሳ። በትዕግስት፣ በፍቅር፣ በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ሥራ ለመሥራት ራሳችንን እናዘጋጅ። ከዚህ ውጭ ግን እያንዳንዱ ዛሬ መጠን ሰሚያው ብዙ ነው። የፀሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት ያላየውን አየው ብሎ የሚሰብከው ብዛት የሚታየው ነገር በጣም ብዙ ነው። ያንን ሁሉ እንከተል ካልን እንደ ሃይማኖት የሃይማኖት ብቻ አይቀርም፣ እንደ ሀገር ሀገርን አይቀርም። ስለዚህ የምንሰራውን ሁሉ ተናበል ተስማምተን እንኖር፣ ጥንቃቄ ግን እናድርግ። ተመሳሳዩ ብዙ ስለሆነ ወደ ነገሮች የሚገፋፉ ወደ ጭወት የሚገፋፉ ወደ ጥላቻው የሚገፋፉ ወደ መደናገቡ ወደ ደም መፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ በሉት። ፍቅርን የሚሰብከውን እንስማ። ግን ቤተ ክርስቲያናችንን ደግሞ እንጣበቅ። ቪዲዮውን እንደተመለከታችሁ ነው። ለአባቶቻችን ቃሉትን ያሰማል ተስፋ መንግስተ ሰማያትን ያዋርስልን የአባቶቻችን ረድኤታቸው በረከታቸው ይደረብን ለማለት ትፈልጋለሁ። እንደነዚህ ነው ለቅዱስ ቤተክርስቲያን ድምፅ መሆን ያለብን፣ እንደነ አቡነ አብርሃም ነው ለማለት ትፈልጋለሁ ማለት ነው። ወቅታይና አዳዲስ መረጃዎችን ስለቅዱስ ቤተክርስቲያናችን በተመለከተ አደረስናችሁ። በቀጣይ ወቅታይና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ። መልካም በዓል።